እና እንዴት ናችሁ? ሰላም ናቸው የገንጋ አልሐምዱሊላ ረቢልዓለሚን ሁሉም ሰላም ነው፣ ውድ ቤተሰቦቼ። እንሻ ላ ዛሬ ይዤላችሁ የመጣሁት የፍራሽ ልብስና የትራስ ልብስ እንዲሁም ደግሞ መጅልስ አለው እና አይታችሁ ምትፈልጉት አላችሁ ማዘዝ የምትፈልጉ እዘዙኝ እንሻአላህ እና ደግሞ ስራ ማን ነው? ሁልጊዜ አንድ እንትን ነው ወይ የምታሳዩ? አንድ ነገር ነው ወይ? ወጣ ወጣ እያልሽ ቀረጺ ብላችሁኛል። ኢንሻአላህ በአላህ ፍቃድ ወጣ እያልኩ ለመቀረጽ እሞክራለሁኝ። ያው ስላልተመቸ ነው ማለት ያው፣ ብዙ ጊዜ ወደ ውጭ ወጣችሁ አንድ ስራ የሰው እንትን ላይ እንደዚህ ሂዶ ልቀረጽ ነው ምናምን ስትሉ ደስ አይላቸውም፣ የሚቀረጽባቸው ባለቤቶች ማለት ነው። ነውና ለዛ ነው ሁል ጊዜ ቪሎግ እያልከኝ የሚመጣው። ያው ውልኝ እንግዲህ ኢንሻአላህ ባላ ፍቃድ እኔ ስራ ስጀምር ደግሞ አሳያችኋለሁ። ኢንሻአላህ ባላ ፍቃድ ወዳችሁና ፈቅዳችሁ ስለምትከታተሉኝና ስለምታውልኝ ከልብ ከልባ መሰግናለሁ። እና እዩት ኢንሻአላህ እምትጠልቡት እምትፈልጉት ነገር ካለ ከነዋጋው ነው የቀረጽኩላችሁ። ትነግሩኛላችሁ ማለት ነው ወዶቼ ኢንሻአላህ ማለት እንግዲህ ይሄን እንደዚህ ተለይ ተለይ እንደዚህ ያሳፈፈውን በዚህ ሆኖ አንጥፍ በማጥለል እንደዛ አረጓለሁ እና ይሄንን ይመስላል። እንደገና ደግሞ አንድ ሁቲ ሁሉ ጊዜም ምትሰሪ ለምንድነው በሶብ የምትሰሪው ምሳም፣ ቁርስ ምትሰሪ ማሽ በሱ ነው። ኦቭንሽ አይሰራም እንዲ ልገዛው ፈልጌ ነበር ብላለች። እና ኦቭኔ ገና ፊሽዋ ተስተካከለለት እና ነው ራሱ የለውም ራስ ያመጣችሁ ለሲቲ ይዋ ራስ የለውም ማለት ነውና፣ እዚህ ደግሞ ጭፈው ውስጥ ምን እናስተካከሉ ስላቸው እምቢ አሉኝ። እንግዲህ ወይ ኬሚሲ ደሞ ይዤው አልሄድም። እንሰው አንጥቼ ነውና አልተስተካከለም። እና ነው እንጂ ራስ ስለሌለው ብቻ ነው። ራስ አስደርግበትና አስሰራበት አሳያችኋለሁ። እና ምርጥ ነው ይሰራል። ኢንሻአላህ አስተካክዬ ነግራችኋለሁ። መዛት የፈለግሽ ልጅ ግዢው ላችኋለሁ። ወንዶቼ እንሻለሁኝ እና በዚህ መልኩ ማሽን ላይ እናደርግ። ያሰጣው የቤትሽ ዲዛይን አምሮ የነበረ ቁጥርሽን በላ አገኘሁላልሽ ልጅ ቁጥሬን አስቀምጥልሻለሁኝ። ግን እኮ ስቶሪ ላይ ሾርት ቪዲዮ ላይ ለቅቄዋለሁ ቤቱን ማለት ነው፣ የቤቱን ዲዛይን። ለዛም ነው ያልኩላችሁ አንድ ልጅ እንደዚህ የቤትሽ ዲዛይን ለቀቂ ሊቢ ላይ ነበረ። ተፈለጋችሁት ኢንሻላህ ቀርጬ ልክላችኋለሁኝ። ግን ሾርት ቪዲዮ ላይ ለቅቄዋለሁኝ። እና ደግሞ ዛሬ መጋረጃና የአልጋ ልብስ አናወፈን የትራስ ልብስና የፍራሽ ልብስ ዋጋ፣ መጋረጃ ነው ይዤላችሁ የመጣሁት። መጅልስ የሚሰራሉ አዲስ አበባ ያሰሩ ነው እንትን የሚሉት እና ሁላ ራሱ መጅልሱን ቆይም ጣና አዲስ አበባ የመጣ ነው ቀርጭ ብሎ ነበር ሰውየው። ነገር ግን እኔ ቸኩዬ መጣሁኝ። መጅልስ ቀርጭልኝ ለምትሉኝ ታላችሁ ኢንሻአላህ ቀርጽላችኋለሁኝ። ላይክ ሸር ሰብስክራይብ አርጉኝ ወደዎቼ ማሽን ላይ በዚህ መቆጣጠር ደረስኩኝ። የትራስ ልብስ እና የፍራሽ ልብስ ማሻአላህ እዚህ ጨፋ ውስጥ ምርጥ ምርጥ አለ። ማዘዝ የምትፈልጉ ንገሩኝ። አሁን እነዚህ ስንት ስንት ናቸው? ስምንት ሺህ ብር፣ አስር ትራስ እና ሶስት ፍራሽ ስምንት ሺህ ብር። መሻ አለ በጣም የሚያምሩ ናቸው። እነዚህስ እነዚህም እንደዛው ስምንት ሺህ ብር

መጋረጃው ሳይ ይሄ በዚህ ዘር ማለት ነው። እንደዚህ ተጋ እንትን ብሎ እንዲያዩት እነሱ 3700 3700 700 700 ብር ማሻአላህ። ያወራከና እኔ ለራሱ እዚህ እንደዚህ ያለ ይመስል በነዚህ ዘር ናቸው። አሁን እዚያ የተሰቀለው አይነት ያሳየኸኝ የነገርከኝ ዋጋውን አይደል? ከለር መምረጥ ትፈልግ ትችላላችሁ። በዚህ ከለር ብፈልጉ በዚህ ከለር ብትፈልጉ በየፈለጋችሁት ከለር አለ። ይሄ ከለር ራሱ በጣም ነው የሚያምረው። እና ማዘዝ ተፈለጋችሁ የልጁን ቁጥር ወይም የኔን ቁጥር እሰጣችኋለሁ። እዘዙ። ይሄ እንግዲህ አስር ሺህ ብር አይደል? አስር ሺህ ነው ያልኩህ። መጋረጃው አንድ ሺህ ብር ነው አንድ ሺህ ብር ነው። ይሄ አንድ ሺህ ብር ነው። ያንኛው ስንት ነው ያልከኝ? የተሰጠ 3700። ያንኛው 3700 ብሩ መጀመሪያ እንትኑ ቀጥል ያቀርብኩላችሁ መጅልስ በካሬ ስንት ነው ያልከኝ? በካሬ 9500 አለ፣ 9500ም አለ። ባለ ሀያ ቲክ ነሱ እና ደግሞ እዚህ ጋር የሚያምሩ ረከቦቶች አሉ። በላይ በጣም ነው የሚያምሩት። እዚህ ረከቦቶች አምስት መቶ ችለ ረከቦት እኔ ገዝቼ ትንሽ ጊዜ በኋላ ተዋታላቸው አላቸው። ከለር አለው ብለዋል። በየአይነት ደስ ባላቸው ከለር አለው ብለዋል። ሀያ በጣም ነው የሚያማምረው። እንደገናም ደግሞ እንደዚህ ቀላል ያለ መጋረጃ ተፈለጋቸው ይሄ ስንት ነው?